በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች ይሆናችሁ።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 መላእክት በየነገዳቸው፣ ጻድቃን፣ ሰማዕታት ስማቸው ለዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ መጠን የምንማማርበት የትምህርታችን ርዕስ የሚሆነው የዓለም መጨረሻ መቼ ነው? ዓለም የሚያልፈው መቼ ነው? ይህንን ጥያቄ ያቀረቡት ደቀ መዛሙርቶቹ ናቸው። ክርስቶስ ኢየሱስ የድንግል ማርያም ልጅ ወደዚህን ዓለም መጥቶ በሚመላለስበት ሰዓት ደቀ መዛሙርቱ ስለ ዓለም ፍጻሜ ይህ ዓለም እንዴት ሆኖ እንደሚጠፋ እንዴት ሆኖ እንደሚጠቀለል፣ እንዴት አድርጎ እንደሚያሳልፈው በሚነግራቸው ሰዓትና ጊዜ ጥያቄ አቅርበውለታል። ምን ብለው ካላችሁኝ የዓለም ፍጻሜ የዓለም መጨረሻ መቼ ነው? እስኪ ንገረን፣ ብለው እንደ ቀላል ነገር ጠይቀውታል። እንደ ቀላል ነገር ጠይቀውታል። እናት ልጇን አባት ይመጣል ብላ በምትነግረው ሰዓት ማየ ስንሳን ነው የሚመጣው ብሎ እንደሚጠይቀው አይነት ደቀ መዛሙርቶቹም ክርስቶስ ኢየሱስ የድንግል ማርያምን ልጅ ቀረብ ብለው እንሆ የመምጫ ሰዓት መቼ ነው ምን የመምጫ ሰዓት እሱ ግን አብሯቸው ነው ያለው ምን ማለታቸው ነው ይህንን ዓለም መቼ ነው የምታሳልፈው ይህ ዓለም መቼ ነው የሚያልፈው ብለው ጥያቄ አቀረቡለት ለማ ለድንግል ማርያም ልጅ ለኢየሱስ ክርስቶስ የዓለም መጨረሻ መቼ ነው እስኪ ነገረን አሉት። ወገኖቼ የዓለም መጨረሻ መቼ ነው? የዓለም መጨረሻውን ማወቅ ስለኛ ይጠቅመናል ወይ? እስኪ እናየው። የእግዚአብሔር ቤተሰቦች በጥቅሉ የማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ ጀምራችሁ ይሄ ሙሉ ስለ ዕለተ ምጻት ክርስቶስ ስለሚመጣበት ጊዜ የሚያመላክቱ ነጥቦችን እናገኝበታለን። ራሱ ክርስቶስ የድንግል ማርያም ልጅ የተናገረውን ንግግር እዚህ ላይ በደንብ አድርገን እናያለን። ስለዚህ የዓለም መጨረሻ መቼ ነው? ዓለምንስ መቼ ነው የምታሳልፈው? ብለው በሚጠይቁበት ሰዓት እንዲህ ብሎ ጀመረ። ኢየሱስ ክርስቶስ ከመቅደስ ወጥቶ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። ኢየሱስ ክርስቶስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱ ግን የመቅደሶቹን ግንቦች ሊያሳዩት ቀረቡ። የቤተ መቅደሱን አሰራር፣ የግንቡን ቅጽ፣ የቤተ ክርስቲያኑን ውበት እነሆ ሊነግሩት ቀረቡ ይላል። እርሱ ግን መልሶ እንዲህ አላቸው፣ ይህ ሁሉ የምታዩት፣ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ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 ድንጋይ በድንጋይ ላይ መፍረሱ አይቀርም። ይሄ እንደነበረ አይቀጥልም፣ ያልፋል አለና ሲጠይቃቸው ይሄ መቼ ነው የሚያልፈው መቼ ነው የሚሆነው ብለው ጠየቁት ይላል። እግዚአብሔር ቤተሰቦች ምልክቱስ ምንድን ነው ብለው በሚጠይቁበት ጊዜ ኢየሱስን መልሶ እንዲህ አላቸው ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያታለላችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ጦርም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው ይላል። ዳሩ ግን መጨረሻው ገና ነው። ይህ ሊሆን ግድ ነው። ጦርን ትሰሙ ዘንድ፣ ክርክርን ትሰሙ ዘንድ፣ ጥልን ትሰሙ ዘንድ፣ ጭቅጭቅን ትሰሙ ዘንድ ግድ ነው፣ ግድ ነው። ይህ ሊሆን ግድ ነው። እናንተ ግን ጸንታችሁ፣ በእምነታችሁ ሳትናወጡ ቆዩ። ዳሩ ግን መጨረሻው ገና ነው። ስለዚህ ምልክቶችን ያስቀምጣል። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብም፣ ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። የምን መናወጥ? የምድር መናወጥ፣ የምድር መንቀጥቀጥ በየአካባቢው በየሰፈሩ ይሆናል። አሁንስ በየሰፈሩ በየጊዜው ምድር እየተንቀጠቀጠች አይደለም? የእግዚአብሔር ቤተሰቦች ረሃብም ይሆናል፣ ቸነፈርም ይሆናል፣ የምድር መናወጥም በልዩ ልዩ ስፍራ ይሆናል አለ። የምድር መናወጥ፣ ዛሬም ምድር ትንቀጠቀጣለች፣ ዛሬም ምድር ትናወጣለች። ስለዚህ ምልክቱ ይሄ ነው አለ። ይኸው እየተናወጠች ነው፣ ይኸው እየተንቀጠቀጠ ነው። ይሄ ምልክቱ ነው አለ። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። የምጥ አር መጀመሪያ ናቸው። በዛን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሉማቸዋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስለምን? ስለ ስሜ። ማን ነው ስለ እውነት ሲናገር የሚሰማው? በአሁኑ ሰዓት ማን ነው ስለ እውነት ሲናገር አዎ አንተ ትክክል ነህ ብሎ የሚያዳምጥ ማናለ? የእግዚአብሔር ቤተሰቦች፣ አለ ካለ ጥሩ ነው። ግን የለም። እውነትን ዛሬ ጥለናታል። እውነትን ዛሬ ፈቀቅ አድርገናታል። የእግዚአብሔር ቤተሰቦች የለም እኮ ማን ነው ስለ እውነት የቆመ? ማን ነው ስለ እውነት የሚሟገት እውነትን ይዞ የሚጓዝ ማን ነው? ማን ነው ችግር የሌለበት? ማን ነው ያላጎደለ? እግዚአብሔር ቤተሰቦች ማን ነው ያላጎደለ? በስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ካለ በኋላ የእግዚአብሔር ቤተሰቦች፣ በዚያም ጊዜ ብዙዎች ይሰናከላሉ። ምኖች ይሰናከላሉ? ብዙዎች ይሰናከላሉ፣ በእምነታቸው አይጸኑም ዛሬ እናንተ በእኔና እናንተ በእምነታችን እንጸናለን። በሆነው ባልሆነው አንሰነካከል ይሆን? እንዲህ የሚገርማችሁ እኛ ሰው ኃጢአት ሰርቶ እያለ የዛን ኃጢአት እኔና እናንተ እንሰናከልበታለን። ይሄ ነው ትልቁ ነው። ወይን እኛና አልዳን ወይን ያኛው አልዳነ ከሁለት አገሮ ሁለታችንም ተያይዘን ገደል እግዚአብሔር ማስተዋሉን ያድለን። ብዙዎች ይሰናከላሉ እርስ በርሳቸው አሳልፈው ይሰጣጣሉ። እርስ በራሳቸው ይጣላሉ። አንዱ አንዱን አሳልፎ ይሰጠዋል። አንዱ አንዱን ያጋልጠዋል። ግን ሁለቱም ጤናሞች አይደሉም። አንዱ አንዱን ወንጀለኛ ነህ ይለዋል። አንዱ አንዱን አሳልፎ ይሰጠዋል። ሁለቱም ጥፋተኞች ናቸው። ይሄ ምልክቱ ነው። እውነት አንዱ አንዱን አሳልፎ ሲሰጥ ያኛው እውነተኛ ትክክለኛ ሰው ይሆን ሐቀኛ ከሆነ እሱን እግዚአብሔር ያውቀዋል። ወንጌሉ ግን ይህን ነው የሚናገረው። እግዚአብሔር ቢሰጥ እርስ በርሳቸው ይሰጣጣሉ። ብዙ ሐሰተኞች ነቢያት ይነሳሉ። ብዙ ሐሰተኞች ነቢያት ይነሳሉ። እኔ እውነተኛ ነኝ ይላሉ። እኔን ተከተሉ ይላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ብዙዎችን ምን ይላሉ? ብዙዎችን ያስታሉ። ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። የምኖች የብዙዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና እርሱ ይድናል ተብሏል። እስከምን ምን? እስከ መጨረሻ የሚጸና እስከ መጨረሻ የሚጸና እርሱ ይድናል። ስንቶቻችሁ እስከ መጨረሻ ጸንታችኋል? ስንቶቻችሁ በእምነታችሁ ቆማችኋል? ስንቶቻችሁ መከራው ሲመጣ፣ ስደቱ ሲመጣ አልተናወጣችሁ? እነሱማ አላላችሁ ይሆን እነ ከሌማ አላላችሁ ይሆን እነሱ እያጠፉማ እኛ አላላችሁ ይሆን ስፍራችሁን አለቀቃችሁ ይሆን? ሰዎችን ተከተላችሁ ገደል አልገባችሁ ይሆን? በሰዎች ስራ ወደኋላ አላፈገፈጋችሁ ይሆን? ወንጀልን አልተዋችሁ ይሆን? የእግዚአብሔር ቤተሰቦች፣ ያ ከሆነ ያ ከሆነ እውነተኞች ናችሁ። እስከ መጨረሻው እንድትጸኑ መልእክቴ ነው። እስከ መጨረሻው እንድትጸኑ የእግዚአብሔር ቃል ይነግራችኋል። አትወላውሉ፣ ወዲያና ወዲህ አትበሉ የእግዚአብሔር ቤተሰቦች ምን አለ? እስከ መጨረሻው የሚጸና እርሱ ይድናል። ለአሕዛብም ሁሉ ምስክር ይሆን እንዲሆን ይህ የመንግሥት ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይላል። የዛን ጊዜ መጨረሻው ይመጣል። ነሱ ወመኑስ መቅርቤት የቲ መንግሥተ ሰማያት። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ። በሰገነትም ያሉ በቤትም ያሉ ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደኋላ አይመለስ። በዛም ወራት ለርጉዞችና ለሚያጠቡ ወዮላቸው። በዛም ወራት ለምንና ለምን፣ በዛም ወራት በዛም ወራት ለርጉዞችና ለሚያጠቡ ወዮላቸው። ኃጢአት ላረገዙ ለኃጢአተኞች ማለት ነው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናልና፣ እነዛ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዛ ቀናቶች ስለተመረጡ ሰዎች ያጥራሉ። መከራው የከፋ ነው የሚሆነው። ስለተመረጡ ስለ ቅዱሳን ግን ያቺ የመከራ ጊዜ ታጥራለች። በዛን ጊዜ ማንም እነሆ ክርስቶስ ከዚህ ያለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ። እነሆ በእልፍኝ ነው ቢሏችሁ አትውጡ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንዲታይ የሰው ልጅ መምጣት እንዲሁ ይሆናል። ምልክቱ ይሄ ነው። የክርስቶስ መምጣት፣ የሰው ልጅ መምጣት እንዲሁ ይሆናል። በእድ ወዳለበት በዚያና አሞራዎች ይሰበሰባሉ። ከዛን ወራትም መከራ በኋላ ወዲያው ፀሐ ፀሐይ ይጨልማል፣ ጨረቃን ብርሃኗን ተከለክላለች፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በክብር የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱም ነፋስ ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልዝ፣ ቅጠሏም ሲቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ዕወቁ። እውነት እላችኋለሁ፣ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀናትና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። እግዚአብሔር ቤተሰቦች ሰፊ ነው፣ ትምህርቱ ሰፊ ነው። ነገር ግን የዓለም መጨረሻ መቼ ነው ብለው በጠየቁት መሰረት እንሆ ለሐዋርያት ለደቀ መዛሙርቱ ይህን እንነግሯቸዋል። እግዚአብሔር ቤተሰቦች ምናልባት እኔና እናንተም መቼ ነው የሚለው መቼም ቢሆን መቼም ባይሆን እኔና እናንተ ንስሓ ካልገባን መቼም ቢሆን መቼም ቢሆን ምንም ዋጋ የለንም፣ አይደል ትልቁ ነገር ዓለም መቼም ይጥፋ፣ መቼም ይጠቅለል፣ መቼም ይውሰደው የእኛ ትልቁ ዓላማችን እሳ መግባት። እሳ ካልገባን በስተቀር እሳ ካልገባን በስተቀር ዋጋ የለንም ማለት ነው። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እንግዲህ፣ በነገ እለት ደብረ ዘይት ብለን እናከብራለን። ደብረ ዘይት ማለት እንግዲህ በደብረ ዘይት ክርስቶስ ኢየሱስ ደቀ መዛሙርቱን ሰብስቦ የዓለም መጨረሻ የተናገረበት ዓለምን እንዴት እንደምታልፍ ምልክቶቹ ነግሮናል፣ ወይንም ነግሯቸዋል። ስለዚህ እኔና እናንተም መቼ እንደሚመጣ አናውቀውም። መቼ እንደሚሆን አይታወቅም ነው ያለውና እኔና እናንተ መቼ እንደምንሞት የእኛ ምጽአት ሞታችን ነው እና መቼ እንደምንሞት አናውቀውምና ዕለተ ሞታችንን እየጠበቀን ዝም ብለው እንደ መቃብር ከምንገባ ንስሐ ገብተን ብንጠብቀው አይሻልም? እግዚአብሔር ቤተሰቦች። ስለዚህ በዚህ ትምህርት በዚህ መልእክት ሁላችሁም ወደ ራሳችሁ ተመልሳችሁ በህይወታችሁ ሰላሳ ስድሳ መቶ ፍሬ አፈርታችሁ የመንግስቱ ወራሾች እንድትሆኑ የአምላካችን የመድኃኒታችን የሱስ ክርስቶስ መልካም ፈቃድ ይሆንልን። አስተያየት ጥያቄ ካላችሁ በውስጥ መስመር አስቀምጡልኝ። ይህንን ቪዲዮ የምትመለከቱ ሁሉ ሼር እንድታደርጉ መልእክቴን አስተላልፋለሁ። እንደገና ይሄን መልእክት የምታዩ የምትማሩ ሰብስክራይብ አድርጉት። ዩቲዩቡን ሰብስክራይብ አድርጉት። ዩቲዩቡ ይደግ፣ በደንብ አድርገን ቃለ እግዚአብሔር እናስተምርበት። እናንተም ደግሞ ለሚመለከተው አካል ሸር እንድታደርጉ በዚሁ መልእክቴን አስተላልፋለሁ። ያስተማረን የገሰጸን የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለሙ እየተመሰገን ይሁን። ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። መልካም የሥራ ዘመን የንስሐ ጊዜ ይሆንላችሁ።